ስላልሆነ ነው፣ ወንድሟ ስለሆነ ነው። እንደዛ ነው እና እኔ እኮ ግራ ገባኝ። አፋን ይዛ ወደ ሽንት ቤት እየሮጠች ስገባ እል ልዙ ከዚች ጋርም ተኝቷል፣ እንደ እያልኩ እነሱ ልሽ ድራማ ሊጀምሩ ስለሆነ ህዝቡ ተጫጭተው እንደገና ጥይታ ደግሞ ወደላይ ሊሉ ፈልገው ነው። በጉ ይከተላቸዋል። እንደዚህ አይነት እኔ አላያቸውም። ሲጀመር አንቺ ገብተሻ የተሻቸው ጥፋተኛ

ኮመንቱን እያነበብኩት የራሱን ህይወት ይቀጥላል እኮ ያለችው ነገር ውስጥ ከሚስተካከል ነው እንጂ ብሩኬ ወደ ቤቱ ይመለሳል እንጂ፣ ህይወት ማለት ሌላ ጋር ይኖራል ማለት አይደለም እኮ። ሌላ ህይወት ሳይሆን ቤቱ ነገሮች ካስተካከለ በኋላ ብሩኬ ወደ ቤቱ ስለሚመለስ ነው። ወደ ቤቱ ይመለሳል። እኔም ቤት እቀይራለሁ ብላ ሌላ ህይወት ይጀምራል ማለት አይደለም። ስለዚህ ቤት እቀይራለሁ አይደለም እቀይራለሁ ብላለች እንዴ? ተመልሰች እንደዚህ ነው ያለችው። ቤት እቀይራለሁ አላለችም። እኔም እሱ ተመልሳሽ ባይመጣ ነበረ እኔም ሌላ ቤት እቀይር ነበረ። ሂጂና አዳምጪው እኮ እቀይራለሁ አላለችም፣ አላለች። እሱ ባይመጣ ኖሮ እኔም ሌላ ቤት እቀይር ነበረ ያለችው። ሂጂና ይኸው ማርያምን እሺ፣ እሺ፣ እንደዛ አይ ይቀይራለሁ የሚለውን እኔ ሰምቼ ይሆናል በስህተት የስራውን እንትን አላወቃችሁበትም። ግን አዳም ሚዲያ ላይ አይለፈለፍ፣ ጸጥ ማለት ይችላል። እኔ እኔ ምንድን ነው ለመሰላችሁ እኔ እናንቺ ተነገረ ተውባካችሁ ተወተው በእናታችሁ ያለሃናን የፈለግሽውን እኔ ገብቶኛል ናባባልባሽ አይደለ እኔ ገሞ እንደዛ ነው ገባሽ? ሁሉን ነገር እንደዚህ ነው እንጂ። እኔ እኔ ወንድሜ አጠገቤ እያለ እንዴት ነው ጓደኛዬ ከኔ ጋር ለመኖር የሚመጣው? አይደል እንዴ? ምንም ነገር ካሌለኝ ደግሞ ለቤተሰብ አስፈቅጃለሁ ብላለች አለች እኮ አይደለም፣ አይደለም፣ ግን እኔ ዛሬ እኔ ዛሬ ወንድሜ እንኳን ቢሆን እሳቀቃል፣ እንኳን ጓደኛዬ። ነገሩን እኮ እነዚህ ልጆች የሆነ ቤተሰብ የሚያውቀው ነገር ባይኖራቸው ባይኖራቸው አብረው ለመኖር አይወስኑም። የሆነ ራሳቸው ቤተሰብ የሚያውቀው ነገር አለ። የሆነች በቃ እዚህ ጋር ዝም በሉ አላቸው። የላቸውም አይደለም። እኛ የዛሬውን ነው ማውራት ያለብን። እኔ እኮ ለዛ ነው ለማይገባው መስሎኝ ነው ብራ አይገባጅ እ ያስቡት ብላለች። እነሱ በራሳቸው ልክ ነው ሰው የሚለኩት አይደል። በራሳቸው ልክ ለሚለኩት እንተዋቸው። በራሳቸው ልክ ነው ስለተባሉ ተናደው እኮ ነው የሚያወሩት። ምን አንበሳላሽላት እንዴ? አዎ አንበሳ ለካለኝ በውስጥ መስመር አስቀምጣለሁ። አንበሳ ነው የተናገረው፣ ኮሜንት ልክ ነሽ እኮ ልክ ነው። ማለትም ቪዲዮ ስታዩ በደንብ ሙሉ ነው። አንዳንዶቻችሁ ከግማሽ አይተው ነው መጥተው የሚያወሩት። በራሳቸው የሄዱበት ሙድ ነው። ሰው ለአንድ ሰው አንቺ እኔ አሁን ለምሳሌ ልክ እኮ ነው አነጋገሩ። ሁሉም ነገር እኮ ልክ እኮ ነው። እሷ ልታወጣጠጣው ስትል እሱ የሚናገረው ነገር ሁሉም ልክ እኮ ነው። ና ሙየኔ ል አንድ ሰው እቲ ልጅ አሁን እኛ ገብተን አላየንም፣ እነዚህን የሚዘባረቁም አላየንም ሚዲያ ያየነው በስተቀር ነገር ግን አንቺ ከራስሽ ከነከሽ ነው። አንድ ሰው ባለጌ ነው የምትል ጥሩ ነው የምትል አረዳደው

ቤቢ ሻ ተከፍቶ ነው ያወሩት። አሁን የመጣሁት ነጢፋ ጋራ ቁጭ ብዬ ነው። ቤቢ ሻ ስለተከፈተ ነው። ምንድን ነው ደግሞ በቪዲዮ ያወሩት? አሁን እኮ ነው የመጣው። ምን ዛሬ ደግሞ ምን የተናገሩት ነገር አለ? የራሳቸውን አላማ ነው የተናገሩት። መጥፎ ነገር ምን ተናገሩ? በሰው አንመራም እኛ በራሳችን ነው ያሉት፣ እንጂ ሌላ ነገር ምንድን ነው እነሱ የተናገሩት? ድንገት ከሆነ ብንለያይስ የሚለውን ነው ያመጡት። ብንለያይስ የሚለውን አበሻ ናት ያልበለውን ነው እያከከ ነው። እኛ አሁን እኛ አልበሰልንም፣ ሳንበስል ይኸው በሚፈጠረው ችግር እንኳን ቶሎ ምንፈጣ አይደለንም። ብንለያይስ በዚህ መሀል ምናምን ነው ያለው እሱ እንግዲህ ሀሳብ ነው ያለው እንጂ ሬል አይደለም ሀሳብ ነው። እንደ ሀሳብ ማለትም ያው ሀሳብ ማሰብ እኮ አለ። ልጅ በልጅነት የሚደረገውን ነገር በማለት ነው እሱ እኮ አሁን እሱን እንትን ብለው እያለቀሱ ነው እንደ ጭራሽ